እሺ የእግዚአብሔር ያምላካችን ስም የተባረከ ይሁን። የመጣሁት ከመቂ ከተማ ነው። ስሜ ፍሬዩት ብርሃኑ ይባላል። እና በዚህ እግሬ ላይ ነው የሆነልኝ በዚህኛው ታፋይ ላይ መቀመጫ ላይ ከ ሰላሳ ዓመት ያስቆጠረ ቁስል ነበረብኝ ለ ሰላሳ ዓመት የጀመረኝ የአራት ዓመት ህፃን ሆነሽ ነው ያሉኝ ቤተሰቦቼ ማለት የአራት ዓመት ህፃን ሆነሽ ነው የጀመረሽ ነው ያሉኝ ቤተሰቦቼ ከዛን ጊዜ ጀምሮ ግን ቤተሰቦቼ ያልወሰዱኝ ህክምና የአበሻ መድኃኒት ጸበል የቀረ ነገር አንድም የለም በኦፕራሲዮንም ሶስት ጊዜ ኦፕራሲዮን ተደርጓል ግን ሊድን አልቻለም እዚህ አዲስ አበባም ተደርጓል ጳውሎስ ሆስፒታል ሌጲስ አርሴኒ ውስጥ ሌጲስ ሁለቴ ተደርጓል እና ሊድን አልቻለም። ያለ ሄድኩበት ቦታ እኔ ካወቅኩ ራሱ ጀምሮ ያለ ሄድኩበት ቦታ የለም እና በዚህ በተመሳሳዩ ደግሞ በሁለት ሺህ ላይ በዚህ በተመሳሳዩ ቦታ ጀመረኝ፣ በዚህ ግሬ ማለት ነው። የዛኔም እንደዛው ያልተደረገ መድኃኒት አይነት የለም። እና ተስፋ ቆርጠን በተቀመጥኩበት ሰዓት በቲቪ ላይ ሰውነቷ በሙሉ ቆስሎ እዚ ጋር ራቁቷን ሆና ስትጸልይ በቲቪ አየው እና በስንተኛው ጊዜ ደግሞ ተፈውሳ ስትመሰክር አይቼ ማለት ነው። እኔም እዛ መሄድ አለብኝ ብዬ 2015 ክረምት ወር ላይ አንድ ለአንድ ጸሎት ነበር እዚህ፣ እና ይዘውኝ መጡ ቤተሰቦቼ። ተጸለየልኝ እንደዚህ ገልጬ ነው እዛ ጋር ተንበርክኬ አሳየውህና፣ ዘይቱን አፍሰህ ተፈውሰሻል ብለህ ጸለይክልኝ፣ ዘይቱን ያፈሰስክልኝ እና ከዛ ወዲህ ጀምሮ ዘይቱንም ይዤ ሄድኩኝ። ውሃም ተጸልዮ ተሰጠኝ ይዤ ሄድኩኝ። ውሃውን እጠጣለሁ፣ ዘይቱን እቀባለሁ። ከዛ በኋላ ማለት ነው እና እችን እችን ታህል በሚመግልበት ቦታ በሁለቱም በኩል ይወጣል። መዝዤ ሳወጣው ደም ይፈሳል። አሁንም መጥቶ ይወተፋል። መዝዤ ሳወጣው ደም ይፈሳል። እንደዛ እያለ ፈሳሹ በጣም ወርዶ መጨረሻ ላይ ቦታው ላይ ሁለቱም በኩል ድፍን ብሎ ጠባሳ ሆነ። ነፃ አውጥቻለሁ፣ ድኛለሁ ለጌታ ለኢየሱስ እጃችሁ ከፍ አድርጉና ያድናል ይታደጋል፣ በሉ። ለ30 አመት ሙሉ ቁስል ላይሽ ላይ ነው። ይሄኛው ለ30 አመት፣ ይሄኛው ደግሞ ለ17 አመት ማለት ነው። 2017 ነው አይደል? አሁን ለ17 አመት ማለት ነው። ይመግላል፣ ይደማል፣ ግን የእግዚአብሔር የጠበቀው ድንቅ። አስታውስሽ፣ እዚህ ጋር ፋይናሊ፣ አንድ ለአንድ እየጸለይን ተንበርክከሽ፣ ቁስልሽን አሳየሽኝ አይ ቲንክ። አዎ፣ ከዛ ዘይት አፈሰስኩ አፈሰስኩበት ላይ ማይ ጋድ ተፈወስኩነ የምትያዋ አሁን ነጻ ወጥቻለሁ። ምንም ነገር የለም። ጠባሳው ደፍኖ ድኗል። ምንም ነገር የለም። ምን ትያለሽ እዚህ ቤት ታሙለመጡ ስፋለቆረጡ እግዚአብሔር የማይችለው ነገር ምንም የለም። ዋና ከእኛ የሚጠበቀው ማመን ነው። ማመናችን ይሰራል። እግዚአብሔር ይፈውሰኛል ብዬ ፕሮግራሙ ተጀምሮ እስከሚያልቅ ዛሬ የኔ ቀን ነው ሳትነካኝ ከዚህ ቤት አልወጣም አሁን ቁስልን አልፈልግም እያልኩ በጣም እያለቀስኩ እየጸለይኩ ነበር። ተራይ እስኪደርስ ድረስ ማለት ነው። መፈወሴን አረጋግጬ ነው የወጣሁት። ዋና እምነታችን ነው ሚያድነን እግዚአብሔር እዚህ ቤት ላይ ይሰራል። እግዚአብሔር ይችላል፣ የማይችለው ነገር የለም። አሁን ደግሞ ይሄ ልጅ ቁስል አለበት እግሩ ላይ እና እኔን የፈወሰ የነቢይ መስፍን አምላክ አንተንም ይፈውሰሃል ብዬ ከቤተሰቦቹ ላይ ነው ፎቶውን ይዤ የመጣሁት እና እንድትጸልይልኝ። ቤተሰብ ምን አለ በአንቺ መፈወስ? በጣም ነው ደስ ያላቸው። ድግስ ደግሰው ህዝብን በወረቀት ነው የጠሩት። ህዝብ በወረቀት ጠርተው በወረቀት እንፏይ አረ ለጌታ የታለ? ኢየሱስ የታለ? ጭብጨባ የተገበረው ሂወት አገኘ አንተ ስትነካው። እጆቻችሁን ከፈርጉና እስቲ አሌሉያ

ችግር መከራ፣ ዝምብሎ መኖር ተንቀሳቀስ ተንቀሳቀስ፣ ለካ ያስረሳል ችግር ጥያቄ መኖሩ ሳስብ ጌታትገቤት የሚል ቃል አታውቅም። ምን መጣ ብለ አቤት አቤት አቤት። ስለዚህ ዝም ብዬ አመልክ አለው ስለዚህ ዝም ብዬ አመልክ አለው ስለዚህ ዝም ብዬ አመልክ አለው ስለዚህ ዝም ብዬ እጆቻችን አሱና ምን መጣ ብለህ መዝለል እችላለሁ። ስለዚህ ዝም ብዬ ጩኸታችሁ ይሰማ፣ እንታችሁ ይሰማ። ተቀመጡ። አጠገቧችሁ ያለው እድሜያችሁ ሙሉ የተከተላችሁ ጭንገፋ፣ እድሜያችሁ ሙሉ የተከተላችሁ የቤተሰብ መርገም። ከእግራችሁ ስር ይቀበራል። ዛሬ ይፈጸማል። የእህቴ የ30 አመት በሽታ እንደተነቀለ ዛሬ ያንቺ የኔ ያንተ በኢየሱስን መርገማችን ይነቀላል። ውስጅ የሚበይና አባቴ ማን አንተ ጋሼ እግዚአብሔር የተመሰገነ ይሁን። የናዝሬቱ ኢየሱስ የድንግል ልጅ የማይራም ልጅ የህያው የእግዚአብሔር ልጅ አድቅና ቅዱስ ነው። አምናለሁ በሁለተኛ ልጄ ለሰላሳ ዓመት አመት በቁስል ስትንከራተት የነበረችው ልጄ ነች። ዳነችው። ያልደረስኩበት ሆስፒታል የለም። በቆጥርላችሁ አትችሉትም፣ አትችሉትም። ያልደረስኩበት ያበሻ መድኃኒት የለም። ብቆጥርላችሁ አልችለውም። ያልደረስኩበት ጸበል የለም። ብቆጥርላችሁ አልችለውም። ክርስቶስ ይችላል። ኢየሱስ ይችላል፣ ይችላል፣ ይችላል። ኢየሱስ 2 1አ እስቲ ብለን እዚህ ዘናት መጣን። መስፍን በሹ ጸለየላት፣ በዘይት በውሃ ጸለየላት። ተፈወሰች። እንደተናገረችው ጥር አራት ቀን 2017 በደብዳቤ ነው የምስጋናው ፕሮግራም ያካሂድ ነው። እግዚአብሔር የተመሰገነ ይጨርስ ጋ አባታችን እሺ። ኢየሱስ ክርስቶስ በደብዳቤ ነው የጠሩት። ሶ በደብዳቤ ነው የጠራ ነው ያለ ተመሰ ህዝብ አሕዛብ እንዲያውቅ ክርስቶስ ማዳኑ። ለሰላሳ አመት ቁስለኛ እንደነበረች ለሰላሳ አመት ሰላሳ አመት እሺ እዚሁ እሷ አልቆጠረችውም። ሶስት ሆስፒታል ነው ያለችው ሶስት ሆስፒታል ነው ያለችው። ሰባት ሆስፒታል አዝሻቻለሁ። ከዚህ ብቆጥርላችሁ ያላደረሱበት የለም። እኔ ግን መዝግቤዋለሁ። ቁስል እንዲፈወስ ኢየሱስ አለ። ስማ ስማ፣ ከድንግል ማርያም የተወለደ አማኑኤል ዛሬ ቤታችሁ ይገባል። የናዝሬቱ ኢየሱስ ቤታችሁ ይገባል። ኢየሱስ በሉ ይችላል በኋላ እሺ ቁጭ በሉልኝ እሺ ለአምስት ዓመት አመላልሻቻለሁ ጸበሉ ጸበሉ የት ነው የሚኖረው እሱ እኔ መቂ ነኝ መቂ ከተማ እሺ ለአምስት ዓመት አመላልሼ ምንም ውጤት አላገኘሁም ለሁለት ዓመት ደግሞ ቤት ኮንትራት ከፍዬ ይኸው እሷ ነች ከመነኮሳት ጋራ ከመነኮሳት ጋራ እየተጸለየላት እንድትጠመቅ ብዬ አስቀመጥኩ ምንም ውጤት አልተገኘም። ውጤት አልተገኘም። ነገር ግን ሰው ይዝላል፣ ሰው ይደክማል። በቃን በቃን ብለን ተቀምጠን ነበረ። እግዚአብሔር ይመስገን። ከዚች ብላቴና እኔ እግዚአብሔርን የምለምነው አንድ ፍሬ ብቻ ነበረ። ጌታ ሆይ አንድ ፍሬ ሳታሳያኝ አትግደልብኝ እያልኩ ማጸኖ ነበረ ፈጣሪን ማለት ነው። ነገር ግን ሁሉን ቻዩ ጌታ እጮኛ መጣላት። ታሪክ ልንገራችሁ? እሺ እሺ። እጮኛ ሲመጣላት እኔ ቁስለኛ ነኝ ማግባት አልችልም ብላ ስትለው እግዚአብሔር የሰራሽ አምላክ ያድንሻል። እኔ አልጸየፍሽም። ትድኛለሽ፣ እየሰራሽ ትበያለሽ፣ እየቀደሽ ትቅጫለሽ ትዳር የሚከለክል ነገር የለም ብሎ አላት። ከዛ በኋላ እናቷን አማከረች። እናቷን ስታማከር እናትዮ ወይዘሮ ይንሸት ሲማ ለእኔ አማከረች፣ እግዚአብሔር ይችላል። በቃ እሱ ካልተጸየፈ ሽማግሌ ላከ። ሽማግሌ ላከ። እግዚአብሔር ተመሰገነ። ይሁን ተቀበልን። በአገር ባህል፣ በወግ በማዕረግ ሁለት ሺህ ሰባት ዓመተ ምህረት ዳርናት። በተክሊላዊ ነው ዳርናት በተክሊ ና የዳር ናት አዎ። ከዛ በኋላ እኛ 2008 ዓ.ም ጌታን ተቀበልን። እኔ እና በጌታን ነበራችሁ አራ ለጌታ ለኢየሱስ ያገዘ በርጌታል የረዳኝ ያገዘይ በርጌታል የረዳኝ ጽዋት ያለ

ሰንበት የፈነቀለው የምስጋና የዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ ደረዳኸኝ ሀገር ሁሉ ይወቀው እንደ እንዴ ስሎ ዝም ቢላል እንደኔ የረዳህ እንዴ ሙሴን የፈነቀለው የምስጋና የዜማ ያረጎን ማደሪያ ጣፋጮሮ ይሰማ ይታይ ተረዳሄ አለም ሁሉ ይወቀው እንደ ትሎ ዝም ይላላችሁ አናንተ አቤት ሱሪያዬ ያለው ነገር ይህም አይነግረኝም ነገር ሞት ተቀበረ አበቃ ቢለኝም አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለእኔ ከፍታ። በሱራዬ ያለው ነገር ይህም አይነግረኝም ነገር ሞት ተቀበረ አበቃ ቢለኝም ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬ በዙፋኑ ይተጋል። መዝነን የምትል ብቻ እኔ ማምነው ነው። ጨለማ ይበራል ያለኝ ነው። እኔ ማምነው ተራራ ይናዳል ያለኝ ነው።

የአባቶች አምላክ ትላንት ረዳኝ፣ ዛሬም ነግሮኛል እንደሚያሻግረኝ። ሄዳለው ማዶ የሚያቆመኝ እደርሳለሁ ጽዋት ያለው ማካቱሴ የሰላሳ ዓመት ቀንበር ከዚህ ቤት ከተሰበረ በደብዳቤ ምስጋናችን ኑና ጌታን አመስግን ተብሎ ደብዳቤ ከተበተነ የሚቀጥለው ተረኛ ማነው? ነው እዚህ ቤት ማን ነው እዚህ ቤት ተረኛ ዛሬ ተነብ ያለው ውርደትም ሊዘገብ በነበረው ሜዳ ላይ የድል ዜና ይዘገባል። ውሰዳሜ ፖልና እፎሌ ተሸክሞኛል አባ ዳርካት አገባ አገባች በሚገባ እግዚአብሔር የተመሰገነ ይሁን። ያ ከነቁስሏ ያልተጸየፋት ባሏ ሶስት ልጅ ወለደችለት። ለእሱ ከመሆን ባካቸው አዲስ አበባ አቸብጭ ሙስ ከአንድም ሶስት እግዚአብሔር የተመሰገነ ይሁን። በዛ አጋጣሚ ሴጦ ቀና ያቡዳ ያ ቡዳ መንፈስ ቀናና እሷ ከአንገፋ ልጄ ጋራ አሁንም ከአንገፋ አማቼ ጋራ ጌታን ተቀበሉ። ጌታን ተቀበሉ። በጌታ አንነበረም ብቻ አንነበሩም። እኛ በ2008 ነው የተቀበልነው። እነሱ ደግሞ በ2012 በ2012 ጌታን ተቀበሉ። እሷ ጌታ ስትቀበል ሴጦ ያንን ተነቁስሏ የወደዳት ባሏዋል እ አስቀናውና አወጣው አወጣው። በአገር ሽማግሌ ላኩ። ልጅም ምንድን ነው ምን ችግር አለበት? እሷ እኮ ያመነችው አንተንም እሷንም ሰማይንም ምድርንም ሁሉን የፈጠረ አምላክ ነው። አንገፋ ደግሞ ያመንነው እኛን እናት አባቶቻችሁ። አሁን ትዳርህን የሚያስጠላ ምን ምክንያት አለ? አንተም በእምነት ቁጭ በል እሷም በእምነቷ ቁጭ ስበል ተዋልዳችኋል፣ ልጆቻችሁ አይሰቃዩ ብዬ ለመንኩ። አሻፈረኛል። ለጊዜው የጌታ ስም የተባረከ ይሁን። ነገር ግን ነገር ግን አሸናፊው ከእኛ ጋር ስላለ፣ ከሁለት ዓመት በኋላ ከሁለት ዓመት በኋላ ወደ ቤቱ ገባ። ሃሌሉያ፣ አጨብጩ። ወደ ቤቱ ገባ። ዛሬም ወደኛ ቤት የጠፋ የኮበለለ ከቤት የሸሸ ከዚህ ሳንመለስ ወደ ቤቱ ይገባል። አሜን በልና ሁሰን እሺ። አዎ ልጁ በጣም የምወዳው ልጅ ነው። አክባሪ ልጄ ነው። ሴጦ እንዳሳሳተው ተረድቻለሁ። እኔ ልጄ ሆይ ሳገኘው እቅፍ አድርጌ የሰማዋለሁ። የሚሳም ልጅ ነው። በእውነት ታሪከኛ ልጅ ነው። ጌታ ስሙ ይባረክ እና በመሰረቱ አሁን አንድ የቀረኝ ነገር አለ። ፎቶውን ይዛ መጥታለች። መጣለች። አዎ፣ ጌታን መቀበል ተስኖታል። ይቀበላል ብዬ ተስፋ አድርጌ መጥቻለሁ። እሱም ለእሱ ምስክርነት እንመጣለን። በጌታ በየሱስ ስም እጃችሁ ከፋር እንዲህ በሉ። ከታላላቆድ ኮለጎች ጋር ፊት ለፊት ቆሜ ስምን ሰብራ ዝሌውንክልኝ ግርማ ሞገሴ ከፍ በልልኝ ጌታ የሱሴ ጌታ የባንተ ሰው ሆኛለሁና፣ እስቲ ልሰዋ ክብር ምስጋና ወ እምባዬን ጠረገ፣ ማቄን ቀደደ አዘን ምሬቴ ከኔ ወስደ። አዎ ጌታዬ፣ ጌታ አዘምሪም እናቴ እኔ አንተን እንታምኜ ረምኖ የሚቀጥለው ወር ወንድማችን ደሞ እዚህ ቤት መጥቶ ጌታን ይመስክር። መዳን ለዚህ ቤት ለሆነ አመሰግናለሁ የኢየሱስን ፍቅር በልቡ ላይ አስቀመጠ። በዚህ 30 ቀን እዚህ ቤት መቶው ይመሰክራል። ፈውስሽ ይጽና።